እሺ አካፊው እሱማ ይሰማ ይሆናል። አሁን ተደብቆ ስልኩን የአብይ ላኪ ደውልለት ለው ተመስገን ሰላም በሉልኝ። የተሜም ስልክ ጠፍቶኛል። ተሜ እናንተ ሰፈር አይጠፋም ብዬ አስባለሁ፣ ሜካኒክ ስለሆነ ተመስገን ሰሚ አሁን ራስ ያለ ኦልሬዲ እኔ እንዳለ ነው። ምንድነው ዳሜጅ ነው። ስልክ ጠፍቶኛል የሁሉም ስልክ። በጣም ጥሩ እግዚአብሔር ስለመጣችሁ። ብዙ ሰው ሲሆን ግን ብዙ ፎሎወር እንዲኖር ይሻረጋሉ። ፎሎ ባክ እሺ፣ እሺ ማሚ ነው። ቻው። እሺ፣ ኢንቦክስ አላለበት። ቻው። ሰላም ሰላም ጤና ይስጥልኝ ቤተሰቦቼ ናቸው እነዚህ ይቅርታ ጋይስ አግኝቻቸው አላውቅም ስንት ዓመት አስራ አምስት ዓመት ሊሆን ነው ይቺ ትንሽ ልጅ ናት ህጻን ነች እንግዲህ አድጋ ነው በጣም ትልቅ ሰው ሆና ነው ማለት የደወለ እንትን የገባች ቲክታክ አካውንት አላት ማለት የግል ወሬ እና ታዲያ የሚዲያ ይን አይደለም እንደ ሄጀ ሰይፍ ፋንታውን ላይ ላወራ ልትፈልጋል የቤተሰብ ጉዳይ ይላል። ይሄ እኮ የራሴ ሚዲያ ነው። እና ሰይፋ አንተ አሁን ላይ አፈላልጌ ላወራልህ ትፈልጋለህ? አንዳንዱ ሰው በቃ ጅልነት በደሙ ውስጥ አለ። ተው እንጂ ማይ ፍሬንድ፣ ተው እንጂ ሰይፋ። አንተ አሁን ላይ ልቅረብ እኔ ወይ በዚሁ እኔ ዓለም አውቆኝ እየናናሁ የተናኜ ሚዲያ እያለኝ እዚሁ ላይ ዘመዶች ሲመጡ የሚገርም እኮ! በቲክታክ ላይ መጡ እኮ። እንደ ቲክታክ ይከፍታሉ፣ እያስብ ያለቀ የሚገርም እኮ። ለካ ይከታተላል ፒፕሉ። አረበለው አረበለው አረበለው አረበለው! ሼር አርጉ፣ ሼር አርጉ። ሁላችሁም ታፕ ታፕ፣ ኮፕሊንክ ኮፒ አርጉ። እኛ የምንታገለው ለአማራ ወደ ሥልጣን ይመጣ ዘንድ ነው። አማራን አማራ ማድረግ አይቻልም። ባይዞ አንደኛ ከፊል